እኔ ግን ሁልጊዜ ፊቴን ሳይሆን በቃ የተጨመዳደደ ጥቁርቁርቁር ያለ ራሷን የጣለች አሮጊት እኮ መስሎ ነው የሚታየኝ። እስኪ ቢያንስ ለሞራል እንኳን የሆነ ነገር የቆንጆ እንደሆነ ንገረኝ። እይታችን ነው በጣም ቆንጆ እንደሆነ ያየሁት። ኧረ ይሳመሽቷል እኮ ላይፍ እንግባ እንጂ ዱባይ እኮ ነው ያለነው፣ እና ቢሆንስ ዱባይ እኮ ልመን አይቻልም። ስንት ጠፍቶ የወጣ ወጣት አለ? ስንት ቤተሰቡን ሳያስፈቅድ እናት አባቱን ሳይናገር የወሰደውን ከቤት ያስወጣው ደላላ እንኳን ሳያውቅ ዝም ብሎ ዝም ብሎ በዋለበት ለከብት እረኝነት በወጣበት አስጠፍተው የወሰዷቸው ስንት ልጆች ይኖራሉ? ከትምህርት ገበታቸውን አፈናቅለው የወሰዷቸው ስንት ወጣቶች፣ ስንት ህፃናት አሉ? እነዚህ ወጣቶች እኮ ቢያንስ ወላጆቻቸው መቼ እንደተሳፈሩ መቼ እንደሞቱ መቼ ነው እናቶቻችን እንደዚህ አይነት መቼ ነው ደም ማልቀስ የሚያቆሙት? ወደ ወጡ ጉዞ እባካችሁ እባካችሁ እባካችሁ እባካችሁ፣ አይ ነው ተመችቷችሁ አይደለም የምትሰደዱት እናውቃለን፣ ግን ፕሊስ ቢያንስ በአንድ ወር ውስጥ በአንድ ወር ውስጥ በአንድ ወር ውስጥ ባለፈው መቶ ሰማኒያ አንድ ሰው አሁን መቶ ሰማኒያ ሰው እንደዚህ ወጥቶ ሲቀር የአሳራት ሆኖ ሲቀር እንዴት እያሳላችሁ ምናቴ ይህን እያያችሁ የምትሰደዱት? እባካችሁ ስለወላድ እባካችሁ፣ ረበ ስለ እግዚአብሔር ስትሉ እንዴ ቢያንስ ስለ ወላጆቻችሁ ዘኑ እንጂ የምር እናቶቻችሁ አባቶቻችሁ ይህንን ነገር አይተው እኮ እድሜ ልካቸው እኮ የደምንባስ ያለክስፎ ነው የሚኖሩት። ለምንድነው ስንናገር ማትሰሙን? ቢያንስ እኛ እኮ ለእናንተ ብለን እኮ ነው እንደዚህ ስንጮ የምንለው የምንናገረው እኮ ክፉ አይን እያየን ስለሆን እኮ ነው እንደዚህ አይነት የሚዘገንኑ አስክሬኖች እየተላኩልን ስለሆነ እኮ ነው። ሁሉም የሚላክልን ነገር ወደ ሚዲያ አንወጣውም አይተነው ቅስማችን ስንብር ብሎ ዝም የምንለቁ ስንት ነገር እኮ አለ። ኧረ ስለ እግዚአብሔር ኧረ እንደው ስለ ወላድ ስትሉ ባካችሁ እስኪያስቡት እስኪያስቡት፣ ሶስት መቶ ምናምን ሰው ባለፈው፣ መቶ ምናምን ሰው አሁን ደግሞ መቶ ሰማንያ ሰው ባለፈው፣ መቶ ሰማንያ አንድ አሁን መቶ ሰማንያ ሶስት መቶ ምናምን ስልሳ ምናምን ሰው በአንድ ወር ውስጥ ከራያ ማህበረሰብ ማለቅ ማለት ይሄን ሁሉ ወጣት እስኪያስቡት በሌላው በኩል ደግሞ ከሌላው የኢትዮጵያ ክፍል ደግሞ ልክ በዛው ልክ እየወጣ እንደዚህ ሲያልቅ በሳውዲ ድንበር እንደ ቅጠል ይረግፋል። በዚህ በባህር ላይ የአሰራት ሆኖ ይቀራል። ምንድን ነው የምናደርገው? ኧረ ባካችሁ ኧረ ባካችሁ ስለወለን ስለ እግዚአብሔር ስለፈጠራችሁ እናሳያቸዋለን። ትላጃ ውስጥ አለ ካልሆነ ግን እዚህ በመንግስት እንዲቀበሩ ንገረኝ። የእኔ ወንድም ነው ስላልኩት፣ ማለት ነው። የወንድምህን ፎቶ ላክልኝ ሲለኝ የወንድሜ ፎቶ ነው ብዬ ልክለት። የአንተ ቤተሰብ እዚህ የሚኖር ሰው ካለ እንቀብረዋለን የሚል ሰው ካለ ስልኬን ስጣቸውና ያሳያቸው፣ አስክሬኑ መጥተው መቅበር ይችላሉ፣ መውሰድ ይችላሉ። ፈላጃ ላይ ነው። ካልሆነ ግን እዚህ መንግስት እንዲቀበር እናደርጋለን። ንገረኝ አለኝ። እሺ በቃ ቤተሰብ አረጋግጬ ምናምን እደውልልሀለሁ ስልካቸውን ስልክን እሰጣቸዋለሁ አልኩት፣ እና በጣም ነው ያዘኩት። በጣም ሄ በጣም የሆነ አስክሬናቸውን ሳይ እንዴት አባቴ አድርጌ ልንገራቸው? ታይ ወላድ፣ ታይ ወላድ። ይሄ ሁሉ ወጣት እንግዲህ ከአንድ ማህበረሰብ የወጣ ወጣት ነው። ከራያ ውስጥ የወጣ ወጣት ነው። ከአንድ ቀይ የወጣ ወጣት ነው። ባለፈው ስንት መቶ ምናምን ሰው በአንድ ጀንበር አልቆ የራያ እናት እንባዋ ሳይደርቅ እንደዚህ የደም እንባ እያለቀሰች አሁን ደግሞ ይሄን ሁሉ ወጣት ይሄን ሁሉ ወጣት፣ እስከ መቼ ነው ግን? ቆይ እስከ መቼ ነው? ወጣታችን አለቀ፣ እግዚአብሔር ወጣቱ አለቀ፣ ማርያም እስኪ አስቡት ቢያንስ እኮ በዚህ በዚህ በዚህ ሁለት ወር ውስጥ እንኳን እኮ ስንት ወጣት ነው ያለቀው። አስቡት ባለፈው መቶ ሰማንያ አንድ ሰው አሁን ደግሞ መቶ ሰማንያ ምናምን ሰው በአንዲት ወር ውስጥ ይህ ሁሉ ህዝብ እኮ ገራያ ውስጥ እኮ ነው እየወጣ ያለው የሚገርማቸው ይህ ሁሉ ወጣት ይህ ሁሉ ወጣት ስንት ጠፍቶ የወጣ ወጣት አለ? ስንት ቤተሰቡን ሳያስፈቅድ እናት አባቱን ሳይናገር የወሰደውን ከቤት ያስወጣው ደላላ እንኳን ሳያቅ ዝም ብሎ ዝም ብሎ። ብዙ አልኖርኩም ግን እስካሁን ታገያለሁ ጥሩ ታጋይ ነኝ ብዬ የማይገባኝን ሽልማት ልወስድ አልንጠራራም። ለምን ብዬ ልጽፍም አይደለም ያንተ ጊዜ አልደርስ ብሎ ባይመለስልኝ ለምን ማለት ካቆምኩ ሰንበት ታልኩኝ። ብዙ ደግሞ ተምር ያለው ስንተኛ ማረግ ድሬስ ልታስበጥሰኝ እንደሆነ ግን እንጃ። ስወድቅ አይ ለትምህርት ነው እያልኩ ስነሳ ከረምን። የልቤ አያያዝ ግን አላማረኝም። ሊደነድን እየቃጣው ነው መሰል የጽናተኝ መሞጠት ደስ ስንት ጠፍቶ የወጣ ወጣት አለ? ስንት ቤተሰቡን ሳያስፈቅድ እናት አባቱን ሳይናገር የወሰደውን ከቤት ያስወጣው ደላላ እንኳን ሳያቅ ዝም ብሎ ዝም ብሎ በዋለበት ለከብት እረኝነት በወጣበት አስጠፍተው የወሰዷቸው ስንት ልጆች ይኖራሉ? ከትምህርት ገበታቸውን አፈናቅለው የወሰዷቸው ስንት ወጣቶች፣ ስንት ህፃናት አሉ? እነዚህ ወጣቶች ቢያንስ ወላጆቻቸው እኮ መቼ እንደተሳፈሩ መቼ እንደሞቱ መቼ ጀልባ ላይ እንደወጡ እንኳን ኮ ምንም የሚያውቅ ታሪክ የላቸውም። እስኪ መቼ ነው እናቶቻችን እንደዚህ ውስጣቸው ቁስል ብሎ በዛ የሚደርስባቸው ነገር እንዳይችሉ በዚህ ደግሞ ልጆቻቸው እንደዚህ እየወጡ የአስራ ሶስት የአስራ አራት የአስራ አምስት እድሜ ልጆችን መቼ ነው የሞቱ የሚያበቃ መቼ ነው የእናቶቻችን መቼ ነው እናቶቻችን እንደዚህ አይነት መቼ ነው ደም ማልቀስ የሚያቆሙት? ህገወጥ ጉዞ እባካችሁ እባካችሁ እባካችሁ እባካችሁ! አይነው ተመችቷችሁ አይደለም የምትሰደዱት፣ እናውቃለን ግን ፕሊስ ቢያንስ በአንድ ወር ውስጥ በአንድ ወር ውስጥ በአንድ ወር ውስጥ ባለፈው መቶ ሰማንያ አንድ ሰው አሁን መቶ ሰማንያ ሰው እንደዚህ ወጥቶ ሲቀር የአሳ ራት ሆኖ ሲቀር እንዴት እያሳላችሁ ነው? ይህን እያያችሁ የምትሰደዱት? እባካችሁ ስለወላ እባካችሁ ኧረ በስለ እግዚአብሔር ስትሉ እንዴ ቢያንስ ስለ ወላጆቻችሁ ዘኑ እንጂ የም እናቶቻችሁ አባቶቻቸው ይህንን ነገር አይተው እኮ እድሜ ልካቸው እኮ የደም ንባስ ያለቅስ ነው የሚኖሩት። ለምንድነው ስንናገር ማትሰሙም? ቢያንስ እኛ እኮ ለእናንተ ብለን እኮ ነው እንደዚህ ስንጮ የምንለው የምንናገረው እኮ ክፉ አይን እያየን ስለሆን እኮ ነው። እንደዚህ አይነት የሚዘገንኑ አስክሬኖች እየተላኩልን ስለሆነ እኮ ነው። ሁሉም የሚላክልን ነገር ወደ ሚዲያ አንወጣውም አይተነው ቀስማችን ስንብር ብሎ ዝም የምንለቁ ስንት ነገር እኳ አለ ረ ስለ እግዚአብሔር ረ እንዳው ስለወላድ ስትሉ እባካችሁ እስኪያስቡት። እስኪያስቡት ሶስት መቶ ምናምን ሰው ባለፈው፣ መቶ ምናምን ሰው አሁን ደግሞ መቶ ሰማንያ ሰው ባለፈው፣ መቶ ሰማንያ አንድ አሁን መቶ ሰማንያ ሶስት መቶ ምናምን ስልሳ ምናምን ሰው በአንድ ወር ውስጥ ከራያ ማህበረሰብ ማለቅ ማለት ይሄን ሁሉ ወጣት እስኪያስቡት። በሌላው በኩል ደግሞ ከሌላው የኢትዮጵያ ክፍል ደግሞ ልክ በዛው ልክ እየወጣ እንደዚህ ሲያልቅ በሳውዲ ድንበር እንደ ቅጠል ይረግፋል። በዚህ በባህር ላይ የአሰራት ሆኖ ይቀራል። ምንድን ነው የምናደርገው? ኧረ ባካችሁ፣ ኧረ ባካችሁ ስለወላል እረ ስለ እግዚአብሔር ስለፈጠራችሁ። እናሳያቸዋለን። ተላጃ ውስጥ አለን። ካልሆነ ግን እዚህ በመንግስት እንዲቀበሩ ንገረኝ። የእኔ ወንድም ነው ስላልኩት ማለት ነው። የወንድምህን ፎቶ ላክልኝ ሲለኝ የወንድም ፎቶ ነው ብዬ ልኬለት፣ የአንተ ቤተሰብ እዚህ የሚኖር ሰው ካለ እንቀብረዋለን የሚል ሰው ካለ ስልኬን ስጣቸውና ያሳያቸው አስክሬኑ፣ መጥተው መቅበር ይችላሉ፣ መውሰድ ይችላሉ። ፈላጃ ላይ ነው። ካልሆነ ግን እዚህ መንግስት እንዲቀበር እናደርጋለን ንገረኝ አለኝ። በቃ ቤተሰብ አረጋግጬ ምናምን እደውልልሃለሁ ስልካቸውን ስልክን እሰጣቸዋለሁ፣ አልኩት እና በጣም ነው ያዘንኩት። በጣም ሪ በጣም የሆነ አስክሬራቸውን ሳይ እንዴት አባት አድርጌ ልንገራቸው? አይ ወላድ፣ አይ ወላድ። ይሄ ሁሉ ወጣት እንግዲህ ከአንድ ማህበረሰብ የወጣ ወጣት ነው። ከራያ ውስጥ የወጣ ወጣት ነው። ከአንድ ቀይ የወጣ ወጣት ነው። ባለፈው ስንት መቶ ምናምን ሰው በአንድ ጀንበር አልቆ የራያ እናት እንባዋ ሳይደርቅ እንደዚህ የደም እንባ እያለቀሰች አሁን ደግሞ ይህን ሁሉ ወጣት ይህን ሁሉ ወጣት። እስከ መቼ ነው ግን? ቆይ እስከ መቼ ነው? ወጣታችን አለቀ፣ እግዚአብሔር ወጣቱ አለቀ ማርያም እስኪ አስቡት ቢያንስ እኮ በዚህ በዚህ በዚህ ሁለት ወር ውስጥ እንኳን እኮ ስንት ወጣት ነው ያለቀው? አስቡት እስኪ ባለፈው መቶ ሰማንያ አንድ ሰው አሁን ደግሞ መቶ ሰማንያ ምናምን ሰው በአንዲት ወር ውስጥ ይህ ሁሉ ህዝብ እኮ ገራያ ውስጥ እኮ ነው እየወጣ ያለው የሚገርማቸው ይህ ሁሉ ወጣት ይህ ሁሉ ወጣት እዛውም ስንት ጠፍቶ የወጣ ወጣት አለ። ስንት ቤተሰቡን ሳያስፈቅድ እናት አባቱን ሳይናገር የወሰደውን ከቤት ያስወጣው ደላላ እንኳን ሳያቅ ዝም ብሎ ዝም ብሎ